ለዓለም ሁሉ መድኃኒት ሊሆን ስለተወለደው ስለ ኢየሱስ ክርስቶስ በዚህ ማለዳ እነግራችኋለን። በእርግጥ በብዙዎቻችሁ አይምሮ ይህ እውነት የምትረዱትና የሚገባችሁ ቢሆንም እንኳን ስለ ሰዎች ኃጢአት ስለ ዓለም ሁሉ ኃጢአት በቀራንዮ መስቀል ላይ እርቃኖን የተሰቀለውን ክርስቶስ ኢየሱስን ሁሌ በዓል እንድናደርግለት

ኃጢአት ለሰው ዘር ሁሉ በአንዱ በአዳም ምክንያት እንደ ወረርሽኝ ገባ። ሰው በኃጢአት ጥላ ስር ሆነ። ሰው በእግዚአብሔር ፍርድ ስር ሆነ። ሰው በእግዚአብሔር ቁጣ ስር ሆነ። ከዚህ የእግዚአብሔር ቁጣ ሊያድንን የእግዚአብሔር ቁጣ ያረፈበት ከዛሬ ሁለት ሺህ ዓመት በፊት በቀራኒዮ መስቀል ላይ እርቃኑን የውርደትን የኛን መርገም እሱ ወሰደና የእግዚአብሔርን ጽድቅ የራሱን ጽድቅ ለእኛ ሰጠን። የእያንዳንዳችንን መርገም ይዞ በቀራኔው መስቀል ላይ ዋለ። በዚህ ሰሞን የምናከብረው ህማማቱ፣ እንዲሁም ደግሞ ሞቱንና ትንሣኤውን ለእያንዳንዳችን የተገለጠበት ይህ የዘላለም ሕይወት ምስጢር ነው። የኃጢአት በሽታ መድኃኒት የለው። የኃጢአት በሽታ መጨረሻው የዘላለም ሞት እንደሆነ በሮሜ ምዕራፍ ስድስት ቁጥር ሀያ ሦስት ላይ እንዲህ ብሎ ይናገራል። የኃጢአት ደሞስ ሞት ነውና የእግዚአብሔር የጸጋ ስጦታ ግን መድኃኒታችን ኢየሱስ ክርስቶስ ነው ይላል። ከኃጢአትን የምትድኑበትን ኢየሱስ ክርስቶስን በዚህ ማለዳ እናበስርላችኋለን ሌላ የመዳኛ መንገድ ስለሌለ ሐዋርያት ይህንን ሰበኩ፣ ነቢያቶች ይህንን ተናገሩ፣ አባቶች ስለ እርሱ አወሩለት። የሚያድነው አንድ ነው። መዳን በሌላ በማንም የለምና ብሎ ሐዋርያት ሥራ ላይ እንደ ተናገሩት ሐዋርያቶች ስለ እሱ አዳኝነት ተናገሩ። መድኃኒታችን ኢየሱስ ክርስቶስ ለፍርድ ወደዚህ ዓለም ተመልሶ እስከሚመጣ የዚህ ዓለም መጨረሻ እስከሚሆን ድረስ ይህ ወንጌል ይሰበካል።

ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ እያለ ስጮህ እግዚአብሔር ፊቱን አሶረበት። እግዚአብሔር ስም ስማለው ለፍርድ አሳልፎ ሰጠው። ወንድሜ ለአንተ፣ እህቴ ለአንቺ፣ ለኔ ለእያንዳንዳችን ኢየሱስ ክርስቶስን እግዚአብሔር ለፍርድ ለሞት አሳልፎ ሰጠው። መድኃኒት ተከፍሎላችኋል፣ ዕዳችሁ ተከፍሎላችኋል። የምሥራች የምንናገራችሁ እውነት ስለ እናንተ ስለ ሞተው ዕዳችሁን ስለ ከፈለው በቀራኒዮ መስቀል ላይ ስለ ተሰቀለው ስለ አዳኙ ኢየሱስ እናወራላችኋለን። በዚህ ማለዳ ይህን የምሥራች እንነግራችኋለን። ይህ የምሥራች ነው። ወንጌል የምሥራች ነው። ወንጌል መልካም ዜና ነው። ወንጌል የአዳኙ የኢየሱስ ክርስቶስ ታላቅ ዜና ነው። ኢየሱስ ያድናል እያንዳንዳችን ይህንን እውነት እያሰላሰልን ወደ ሕይወታችን እንድናስተናግድ የሞት ክልኛ፣ አንተነ የተሰዋህልኛ፣ አንተነ ዕዳዬን የከፈልክልኛ፣ አንተነ ከሞት የምታድነኛ፣ አንተነ ከፍርድ የምታድነኛ፣ አንተነ ሕይወቴን ላንተ ሰጣለሁ ብለን ንስሐ እንድንገባ እግዚአብሔር አሁን ባለንበት የሕይወት ቁመና፣ አሁን በምንተነፍሰው እስትንፋሳችን፣ በምንንቀሳቀስበት እግዚአብሔር በሰጠን በዚህ ጊዜ ምክንያቱም የመዳን ቀን አሁን ነው ይላል። እድል አሁን ነው ይላል። ነገ የኛ አይደለም። ከአንድ ሰዓት በኋላ ምን እንደሚሆን አናውቅም። እግዚአብሔር የሰጠን ምሕረት አሁን ነው። እግዚአብሔር በዘላለም አሁን ውስጥ የሚረዳ የሚያድን አምላክ ነው። አሁን ያንተ ነው። እድል አሁን ያንተ ነው። ንስሐ የምትገባበት ጊዜ አሁን ነው። የምታሰላስልበት ጊዜ አሁን ነው። ከሰከንዶች በኋላ ሰው እስትንፋሱ ድንገት ይወሰዳል።

ህይወታችሁ የሚፈታበት ሰላም የምታገኙበት ረፍት የምታገኙበት የተረጋጋን ሕይወት የምታገኙበት እግዚአብሔር ወደ እናንተ ህይወት ውስጥ ሰላምና እርካታን በህይወታችሁ ይዞ የሚገባበት ይህ ወንጌል ይሰበካል። እኛን ያዳነንን እኛን ያሳረፈንን ሰላም የሰጠንን እንደዚህ በአደባባዮች ስለ እርሱ በድፍረት እንድንናገር የረዳንን ይህንን ህይወት እናካፍላችኋለን። ብቻውን የሚያድነው ኢየሱስ ነው። አስቡ፣ አዋሪያቶች አባቶች እንደተናገሩት የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ ብለው እንደተናገሩት ዛሬ ይሄ ወንጌል ይሰበካል። መንግስቱ ቀርባለች። የዚህ ዓለም መጨረሻ ደርሷል የምናየው